ገና ከሰባት ዓመት እድሜ ጀምሬ የአይን ችግር ስለነበረብኝ በሐኪም በዶክተር ታዞልኝ የአይን መነጽር እስካሁን ባለሁበት እድሜ ስጠቀም ቆይቻለሁኝ። ነገር ግን የአምደው ቅዱስ ሚካኤልን እጣን ሰተኸኝ እሱን ታጠኙ ባልከኝ መሰረት ታጠኘው ማታ ታጥኘው ጠዋት ስነሳ አይኔ ኖርማል በትክክል ያለ መነፅር ማየት ችሎልኛል፣ ብለናለች አንድ ወጣት እህታችን። በእውነት በጣም ደስ የሚል ጆሮ ያለው ሁሉ ሊሰማው የሚገባ ድንቅ ምስክርነት ስለሆነ ይህንን ቪዲዮ ለሁሉም ተደራሽ አድርጉልኝ። ውድ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። የክርስቶስ ቤተሰቦች፣ የድንግል ማርያም ያሥራት የቃል ኪዳን ልጆች፣ የደሙ ፍሬዎች፣ ባለማህተቦች፣ ውድ ኢትዮጵያውያንና ውድ ኤርትራውያን፣ አድማስ ጥግ ያላችሁ ውድ ኢትዮጵያውያንና ውድ ኤርትራውያን፣ አሁንም በድጋሚ የእግዚአብሔር ሰላም፣ የእግዚአብሔር ቸርነት፣ የእግዚአብሔር ሞገስ፣ የእግዚአብሔር ማዳን ከሁላችንም ጋር የሆነልን። አምደው ቅዱስ ሚካኤል ጥላታችሁን የሚታገላችሁን ይጣልላችሁ። አምደው ቅዱስ ሚካኤል ጥላታችሁን አመድ ያደርገላችሁ። ይህንን ቪዲዮ እስከ መጨረሻው ድረስ ተመልከቱት፣ ተከታተሉት፣ ላላየው ላልሰማው አሳዩት፣ አሰሙት፣ ሼር አድርጉት። ሀሳብ አስተያየታችሁን በችግር በጭንቀት ውስጥ ያላችሁ እህት ወንድሞቼ እንደዚሁ እንደ እህታችን ተደርጎላችሁ ደግሞ ለምስክርነት እየበቃችሁ ካላችሁ ምስክርነት አለን እያላችሁ በአካልም ተገኝታችሁ ሀገር ውስጥ ያላችሁ በአካልም ተገኝታችሁ በስልክም ማናገር ትችላላችሁ፣ በመስከር ትችላላችሁ። ከሀገር ውስጥም ከሀገር ውጭም ያላችሁ የተዋህዶ ልጆች፣ ባለማህተቦች፣ የደሞ ፍሬዎች ሰላማችሁ ብዙ ትተረፍረፍ ይበልልን። ይቺ እህታችን ከህፃንነቷ ከልጅነቷ ጀምሮ ተጸናውቷት የነበረ የእርኩስ መንፈስ የመናፈስቱ ዓለም አሰራር አይኗን ከልሏት፣ አይኗን ጋርዷት እንዳታይ እንድ በአግባቡ በአይኖቿ ሙሉ ነገር እንዳታይ አድርጓት ለብዙ ዓመታት ያክል አብሯት ያደገ የአይን ችግር ከአምደው ቅዱስ ሚካኤል ገዳም የመጣ እጣን ታጠነችው። ታጥነሽው ተኝ አልኳትኝ። ታጠነችው። ይቺ እህታችን ጠዋት ስትነሳ አንድ ድንቅ ተአምር አየች። የሚገርም ነው። ከመኝታዋ ስትነሳ መነጸሬን የማስቀምጠው ስተኛ ነው፣ አያችሁ ስተኛ ልተኛ ስል መነጸሬን አውልቄ አስቀምጣለሁኝ። ጠዋት ስነሳም መነጸሬን አድርጌ ነበር የምንቀሳቀሰው። ነገር ግን ጠዋት ከእንቅልፌ ስነቃ ብድግ ብዬ ቀና ብዬ ሳይ ጥርት አድርጌ ማየት ቻልኩኝ። እንዲህ በጣም የሚገርም እኮ ነገር ነው። የተዋህዶ ልጆች ባለማተቦች፣ እኔ በጣም እየገረመኝ ነው። የአምደው ቅዱስ ሚካኤል ድንቅ ስራው ማለት ነው። እና ይቺ እህታችን እኔ አላመንኩም ማለች ምንድን በቃ እኔ ከዛ በኋላ የማደርገውን የምናገረውን መሆነውን አላውቅም ነበር። ዘለልኩኝ፣ እንደ ህፃን ዘለልኩኝ። እንደ ህፃን ቦረቅኩኝ ጮህኩኝ ከወዳ ወዲህ ተመላለስኩኝ ውጭ ላይ ወጣሁኝ ቤት ውስጥ ወደዛ ወደዚህ ተመላለስኩኝ ያለ መነፅር ነገር ግን በቃ ምንም የሚከልለኝ የሚጋረደኝ አንዳች ነገር አልነበረም ማለች እና ይቺ እህታችን ምንድና ያለችው ቦታው ላይ መነፀሩን ይዤ እሄዳለሁ ለምስክርነት ባውደ ምሕረቱ እቆማለሁኝ መነፀሩን ለምስክር እንድት የሆነ ዘንድ እዛ ገዳም አስቀምጣለሁኝ። እስከዛ ድረስ ግን ስለ አምደው ቅዱስ ሚካኤል ድንቅ ተአምር ስለተደረገልኝ ዜና ብስራት እባክህን አብስርልኝ፣ ንገርልኝ ስላለችኝ ይህንን ዜና በስራት ወደ እናንተ ይዤ መጥቻለሁ። የተዋህዶ ልጆች ለእሷ የደረሰ ቅዱስ ሚካኤል ለእናንተ የሚድረስላችሁ፣ በተለያየ ጭንቀትና መከራ ህመም ውስጥ ያላችሁ የተዋህዶ ልጆች ባለ ማህተቦች አምደው ቅዱስ ሚካኤል ጥላታችሁን ጥቁር መጋረጃ የሆነባችሁን አይናችሁን የከለላችሁን የልቦናችንን አይን ስጋዊ አይናችንን መንፈሳዊ አይናችንን የጋረደብን የከለለንን ርኩስ መንፈስ አጋንንት ጥቁሩን መጋረጃ አምደው ቅዱስ ሚካኤል በሳት ሰይፍ እየቀላ ከኔና ከእናንተ ህይወት ያስወግድልንነታችን ምንድን ነው ያሉት፣ ጅሩ ቅድስት አርሴማ ከዛሬ ሰባት አመት በፊት መከራ ችግር ደርሶብኝ፣ ያንን ችግሬን ጭንቀቴን ለቅድስት አርሴማ ለማሳሰብ ሄድኩኝ እና እዛ ገዳም ውስጥ ስለ አምደው ቅዱስ ሚካኤል ድንቅ አድራጊነት ተአምር አድራጊነቱን ሰማው ተነገረኝ። እንዲህ እንዲት እንደ አይነት መልሱ በእለት የሆነ አምደው ቅዱስ ሚካኤል የሚባል ገዳም አለ። ቶሎ ፈጥኖ ደራሽ ነው። ፈጥኖ ይደርሳል እንባን ያብሳል አሉኝ። እኔ ደግሞ በዛን ሰዓት በጣም ተጨንቄ ነበር። በጣም ችግር ውስጥ ነበርኩኝ። እዛው ቁሜ የሰማዕቷ ቅድስት አርሴማ ገዳም ውስጥ ቁሜ አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል ብዬ ተጣራሁኝ። አምደው ቅዱስ ሚካኤል ብዬ ተጣራሁኝ። አምደው ቅዱስ ሚካኤል ድረስልኝ ብዬ ተጣራሁኝ። ተጣራሁኝ ጩኬ ተናገርኩኝ። ወዳው በዛው ዕለት ሲያስጨንቀኝና ከቤቴ ወደዛ ወደ ቅድስት አርሴማ ገዳም የወሰደኝ እንዲሄድ ያስገደደኝ ችግሬ የዛኑ ዕለት ሳይውል ሳያድር ወዳው ጸሎት ስዕለቴ ተሰማልኝ። በጣም የሚገርም ነገር እኮ ነው። የተዋደ እኔ የአምደው ቅዱስ ሚካኤል ይለያል ልመላችሁ ለዚህ ነው እና ይቺ እናታችን እንግዲህ የዛሬ ሰባት አመት አሉ የዛሬ ሰባት አመት ነው የተሳልኩትኝ በእለቱ በዛኑ ነው እለት ደረሰልኝ እና ጃን ጥላ ነበረ የተሳልኩትኝ ጥላ ተሳልኩኝ ከዛን በኋላ ግን እንደመጣሁ ያንን ጥላ ገዛሁኝ ያንን ጥላ ገዝቼ ወደ የት ብዬ ልሂድ እኔ ስሙን የሰማሁት በዛ ዕለት በዛ ቀን ነው። ከዛም በፊት ከዛም በኋላ ስለሱ የሚነግረኝ የሚያወራኝ ሰው አጣሁኝ። ያንን ጃንጥላ ወይም ጥላውን ገዝቼ አስቀመጥኩኝ። ባጠያይቅ የሚያቀው ጠፋ። ማንን ልጠይቅ? ያንን ጥላ ገዝቼ አስቀምጬ ቁምሳጤን ውስጥ አስቀመጥኩት። ለስድስት አመት ያክል ያንን ጥላ አስቀመጥኩኝ አለው። ቦታው በየት በኩል እንደሆነ አቅጣጫው በየት በኩል እንደሆነ መረጃ የሚሰጠኝ፣ ከዛም በኋላ ምንም አይነት ሰው ፍንጭ የሚሰጠኝ፣ አቅጣጫ የሚጠቁመኝ ሰው አላገኘሁም ነበር አሉ። እና ከእለታት በአንድ ቀን ደግሞ እዛው ሰፈር አሁን ያሉበት አካባቢ የሚኖሩበት አካባቢ ጸበል ቦታ እንደዚሁ ስጠመቅ ስለ አምደው ቅዱስ ሚካኤል አሁንም ደግሞ የሆኑ እናት ነገሩኝ አሉ። እንዴ ይሄው እንደዚህ እንደዚህ ተደርጎልኝ፣ ስድስት ዓመት ሙሉ ጃንጥላ እቤት ውስጥ አስቀምጫለሁ። እባካችሁ የት ነው አድራሻው? የምታውቁት ሰው የሰው ስልክ ሱን ቦታውን፣ አድራሻውን የሚያውቅ ሰው ስልክ የምታውቁት ካላችሁ እባካችሁ ሲጡ ብዬ እዛች ሴትዮ ላይ ተንበርክኬ ጠየቅኩኝ። ከዛ እኛ እናት፣ ቆይ ችግር የለም ነገ ስመጣ ይዤልሽ እመጣለሁ። ስልኬን አላያስኮተኝም የልጆቹ ስልክ አለኝ ብለው ይህንን ተስፋ ሰጥተውኝ ከዛ ዛሬ ዛሬ እንደነገ ቀጥረውኝ ከዛም በኋላ ሌሊት 12 ሰዓት ወጥቼ እኛን እናት ስጠብቃቸው ስጠብቃቸው ስጠብቃቸው ስጠብቃቸው ሊመጡ አልቻሉም። የንፋስ ላይ ጉም ሆነው ቀሩብኝ አሉ። የቅዱስ ሚካኤል ምንድነው አልፈቀድክልኝም ወይ አረባክህን ባለ ዕዳ አታድርገኝ እባክህን ፍቀድልኝ እያልኩኝ በእውነት ተንበርክኬ አለቀስኩኝ ነገርኩትኝ። ከዛን ሳምንት ባልሞላው ውስጥ የእናንተን ሚዲያ አገኘሁኝ። ስለአምደው ቅዱስ ሚካኤል ብዙ ሰው እየመሰከረ ብዙ ሰው ድኖ ብዙ ሰው ደግሞ ለእኛ የሚደረግልን እያለ ሀሳብ አስተያየቱን አስቡን አሳስቡን ሲል አየው፣ ሰማው። በዛን ጊዜ በእውነት ቅዱስ ሚካኤል እኔ ጋ ቀጥታ እንደመጣ ቤቴ እንደገባ እንዳገኘሁት ያክል ተሰምቶኝ እልልታዬን ጭሁት ያሰማሁኝ። አሉ እና ስልኩን ከዛ ላይ ወስጄን የደወልኩልህ ልጄ ይህ ጥላ አሁንም የኪዳነ እምረትን ጽዋ እጠጣለሁኝና ጥላው ከእድሜ ብዛት ወዳ ወዲህ ሲንገላታ መሰበር ጀመረ። ከዛም በኋላ ለዛ ጽዋ ማህበር ሰጠሁትኝ። አዎ ምክንያቱም እዛ ጋር እየተሰባበረብኝ ስለነበረ እሱ በፈቀደ ጊዜ እኔ እድሉን ሳገኘ ወደሱ የመሄድ እድሉን ሳገኝ ገዝቼ እሄዳለሁ ብዬ ቅዱስ ሚካኤል እንዳትቀየመኝ፣ የልቤን ታአንተ ታውቃለህ። የክፋት አይደለም፣ ቃል ኪዳኔን እያፈረስኩ አይደለም፣ እየካድኩ አይደለም ብዬ ጸሎት አድርጌ ያንን ጃንጥላ ሰጠሁኝ። አሁን እናንተን ስላገኘው ደስ ብሎኛል ብለው ሴትዮዋ እንግዲህ፣ እግዚአብሔር ከፈቀደ በአካል እንሄዳለን። ጉዞው ላይ ተመዝግበዋል፣ ጃንጥላቸውን ገዝተዋል። አምደው ቅዱስ ሚካኤል ይህንን ያደርጋል። እኔ በጣም ድንቅ ድንቅ ድንቅ ድንቅ የቃል ኪዳን ቦታ ነው የምላችሁ። ለዚህ ነው ገና እኔና እናንተ ሳናይ ሳንሰማ ከዛሬ ሰባት ዓመት በፊት አልተነገረለትም እንጂ አምደው ቅዱስ ሚካኤል ያላደረገው ነገር የለም። ያልተነገረለት በጣም ብዙ ነገር ነው ያለው የተዋህዶ ልጆች። ስለዚህ መሄድ አትፈልጉም ወይ ነው፣ እኔ አሁን ጥያቄ ማለት ነው። መዳን አትፈልጉም ግን መዳን አትፈልጉም ወይ የተዋህዶ ልጆች? ባለማህተቦች ምን ሆናቸው ነው? ኑ እንዳን፣ ኑ እንዳን፣ ኑ እንፈወስ፣ ኑ እንፈታ መሄድ ማትችሉ ደግሞ መሄድ ማትችሉ ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን አምጡ፣ ይዘንላችሁ እንሄድና እዛ ተፈቱ። መሄድ የምትችሉ ደግሞ ቦታው ላይ ሂዱ። ቦታው ላይ ደርሳችሁ ቃል ኪዳኑን እፍስ አድርጋችሁ ተመለሱ፣ ከስራታችሁ ተፈቱ። አድስ ስለሆናችሁ ቤቱ ቤተ ወንጌል ተዋህዶ ሚዳ ይባላል። የአምደው ቅዱስ ሚካኤል ቃል ኪዳኑ ደግሞ መተት የተደረገባችሁ በመተት የታሰራችሁ በየጊዜው ለሚላክባችሁ ለሚታደስባችሁ እዛ ቦታ ላይ መቋሚያ ይጣላል ወይም መቋሚያ ይዘቀዘቃል። ጠላት ይዘቀዘቃል ማለት ነው። መቋሚያ የመቋሚያ አውድ ወይም ደግሞ መቋሚያ ተጥሎ ጸሎት ይደረግልናል። ስመ ክርስትናችን ታቦት በወጣበት በክብረ በዓሉ ካህናቱ በተሰበሰቡበት በተገኙበት ካህናቱ ጸሎት እያደረጉ ቅዱስ ሚካኤል በለቱ እየባረከን እዛ የቃል ኪዳኑ ስፍራና ቦታ ላይ መገኘት እኛ ባንሄድ ስማችንን መላክ ገንዘባችንን መላክ በራሱ በጣም ትልቅ መታደልና ትልቅ መመረጥ ነው ይህንን የሰማችሁ ይህንን የተመለከታችሁ የተዋህዶ ልጆች መልእክቱ የሚተላለፈው ለእናንተ ነው መዳን ለምትሹ መዳን ለናፈቃችሁ መፈታት ለናፈቃችሁ ሰላም ፍቅር ጤንነት ለናፈቃችሁ ህይወታችሁ ለተመሳቀለባችሁ፣ በርኩሳን መናፍስት ለተሰቃያችሁ፣ በሰላቢዎች ለምትሰለቡ፣ ገንዘባችሁን ለሚሰልቡባችሁ ለነሱ በር መዝጊያ ነው ማለት ነው። ገንዘባችን እድላችን እንዳይሄድ አምደው ቅዱስ ሚካኤል ጥላታችንን የሚሰልበውን ዘራፊውን፣ ሌባውን አመድ ያደርገዋል ማለት ነው። ስለዚህ የተዋህዶ ልጆች ሁላችሁም ይህንን ቪዲዮ ላልደረሰው አድርሱ፣ ስሙት። ስሙት እስከ መጨረሻው ድረስ ስሙት። አሁን የፊታችን ህዳር 11 ማለት ነው ጉዞ ተዘጋጅቷል። መነሻችን ህዳር 11 ነው። መመለሻ ህዳር 13 ነው። ይህ ማለት እንግዲህ ለሶስት ቀን ማለት ነው። ስንሄድ አንድ ቀን ሙሉ ይወስድብናል። ስንመለስ አንድ ቀን ሙሉ፣ እዛ አንድ ቀን ሙሉ፣ ሶስት ቀን ማለት ነው። የእግር መንገድ አለው የግር መንገድ አለው። ከመኪና ተወርዶ እንደ ሌላው ቦታ ዝም ብሎ ዘው ብሎ የሚገባበት አይደለም። ደጅ እየጸናን ነው የምንሄደው፣ በመንገዱ ደጅ እየጸናን ማለት ነው። ይህንን መንገድ ተቋቁሞ ለሄደ ሰው እያላባችሁ፣ እየደከማችሁ፣ ዳገት ቁልቁለቱን እየወጣችሁ እየወረዳችሁ የምታገኙት የድህነት የቃል ኪዳን ቦታ ስለሆነ እዚህ ቦታ ላይ በእውነት የተዋህዶ ልጆች ተጋብዛችኋል። መዳን የምትፈልጉ የተጨነቃችሁ የታሰራችሁ በደፍተራ በጥንቆላ በስርማሽ በቅጠል በታሽ በሴኒ ገልባጭ ሞራ ገላጭ ለሉሲፈር ለጣወት አጎንባሽ ሁሉ ስራው ሴራው የሚፈርስበት ስለሆነ የተዋህዶ ልጆች እንግዲህ ይሄ እድል አያመልጣቸው። በነገራችን ላይ ይህንን እድል ቅዱስ ሚካኤል ለመረጠው ሁሉ በጆሮ ባይኑ ያሳየዋል፣ ያሰማዋል ማለት ነው። ይሄ ቪዲዮ ከደረሳችሁ እውነት እኔ በእምነቱኜ ነው የምነግራችሁ። የመዳናችሁ ቀን ደርሷል ማለት ነው። ይሄ ቪዲዮ ከደረሳችሁ ይህ ዜና ምስክርነት የደረሳችሁ ሰዎች እውነት አምደው ቅዱስ ሚካኤል አስቧችሁ ነው ወደ እናንተ ይሄ ቪዲዮ የደረሰው የተላለፈው ማለት ነው። ስለዚህ በሰማችሁበት ዕለትና ቀን ሰዓት ጀምራችሁ አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል እያላችሁ ስትሄዱም ስትነሱም ስትሰሩም ስትቀመጡም ስትተኙም አምደው ቅዱስ ሚካኤል ድረስልን እያላችሁ ስሙን ከጠራችሁ እኔ አላፍርም፣ አምደው ቅዱስ ሚካኤልን ብዬ እምነግራችሁ ፈጥኖ፣ ይደረግላችኋል። ስሙን ብቻ ጠርታችሁ ማለት ነው። በተለይ ደግሞ አሁን ቦታው ላይ ብትደርሱ እጅግ በጣም በነፍስም በስጋም የምትፈወሱበት የምትጠገኑበት፣ የምትጽናኑበት የአምደው ቅዱስ ሚካኤል ቃል ኪዳን ቦታ ስለሆነ እዚህ ቦታ ላይ ጸሎት ያስደረጋችሁ ሰዎች መተት የተላከባችሁ ወይም በየጊዜው የሚላክባችሁ መቋሚያ በማስጣል ጸሎት ስታስደርጉ ወደ እናንተ የገባው የተላከው መንፈስ እርኩስ መንፈስ አጋንንት ይያዛል። በስውር የሳሰን ሰንሰለት ይታሰራል። ሚስጢሩን አውጥቶ እስከሚሸኝ ድረስ ይታሰርላችኋል። ከዛን በኋላ እነዛ ሰዎች እነዛ ሰዎች እያደሱ ከሆነ በየጊዜው በየወቅቱ የሚያድሱባችሁ ከሆነ ለእናንተ የተላከው መከራና ስቃይ ወደ ራሳቸው እንዲመለስ ያደርጋል ማለት ነው። ማን ነው? ቅዱስ ሚካኤል። ሌላው ገንዘብ ተቀምታችሁ ተወስዶባችሁ ተክዳችሁ ያላችሁ እዛ ቦታ ላይ መጥሪያ ይሰጣል። ልክ እንደ ዘብር ቅዱስ ገብርኤል ማለት ነው። ሌላው ደግሞ እዛው ምንድን ነው፣ እዛ ቦታ ላይ የሚከወኑት ቃል ኪዳኖች ለምሳሌ አሁን ልጅ የሌላችሁ ሰዎች ድርሳኑን በማዘል ብዙዎች የልጅ እናት አባት ሆነዋል። ልጅ ወልደው መሳም ችለዋል። ስለዚህ በሱስ ውስጥ ያላችሁ፣ በሕመም ውስጥ ያላችሁ፣ በችግር ውስጥ ያላችሁ፣ በልዩ ልዩ መከራና ጭንቀት ውስጥ ያላችሁ የተዋህዶ ልጆች እንኳን ደስ አላችሁ። እዚህ ቦታ ላይ መሄድ እንኳን ባትችሉ እንደነገርኳችሁ ስመ ክርስትናችሁንና ጸሎት ማስደረግ ያመባችሁን እየላካችሁ ድረስልን ማለት ትችላላችሁ። ሌላው ደግሞ ሶላር እንግዲህ ሰሞኑን ተገዝቶ እጅ እስካልገባ ድረስ እኔም መናገሬን ዝም አልልም፣ አልተውም ማለት ነው። ለንግሱ ለክብረ በዓሉ አናበራለትም ወይ? እኔ በማርያም አናበራለትም ወይ? በጨለማ ነው ወይ? ቅዱስ ሚካኤልን ብሎ የሄደ እንግዳ በምንድን ነው የምናስተናግደው? ብርሃን ወይም ጀንበር ለሌሊቱ ስፍራዋን ስትለቅ ሌቱን ደግሞ ብርሃን ያስፈልጋል። ሰው ያለ ብርሃን መቼም ገደል ይገባል። ጨለማ የውድቀት የኀጢአት ምሳሌ ነው። ጨለማ ያስፈራል። ጨለማ ያሳቅቃል፣ እንደ ልብ አያራምድም። ስለዚህ ይህንን ጨለማ የወረሰውን አዳራሹን አናበራለትም ወይ መቶ ሺህ ብር እንደ አራት ሰዎች እንኳን ሁናችሁ ሀያ አምስት ሀያ አምስት ሺህ ብር መላክ ትችላላችሁ ሰው ወክላችሁ መግዛት እንችላለን ያናገርነው የጠየቅነው የገበያ ማዕከል ስላለ አወዳድረን ጥሩ የሆነውን ለቦታ የሚመጥነውን ሊያስጠቅም የሚችለውን ሶላር አብረኑን መግዛት፣ እናንተ እኛ ቦታው ላይ እንወስዳቸዋል፣ እናንተ ገንዘቡን መክፈል ትችላላችሁ ማለት ነው። የተዋህዶ ልጆች፣ ሌላው ደግሞ ምንድን ነው፣ ዝክሩን እንዴት ነው? እንዴት አደረጋችሁት? መሳተፍ አትፈልጉም? ስለዚህ መሳተፍ ካልፈለጋችሁ፣ ምክንያቱም አሁን ከወዲሁ ነው ጤፍም፣ የሚገዛው የሚፈጨው የሚዘጋጀው ማለት ነው ካልፈለጋችሁ ደግሞ አይ ካላችሁ እንግዲህ ምንም ማድረግ አልችልም። ጊዜው ከደረሰ በኋላ ምንም እኔ ለኔ ምንም አያደርግልኝም። ለኔ ምንም አያደርግልኝም። መሳተፍ የምትፈልጉ ከሆነ ይኸው ጥሪን አስተላልፌያለሁ፣ ከዚህ በፊት አስተላልፌያለሁ። ስለዚህ ማለት የዛ የክብሩ ተሳታፊ የበረከቱ ተሳታፊ ተካፋይ መሆን የምትፈልጉ ካላችሁ ይኸው እኔ አሁንም ቢሆን በሩ ክፍት ነው ማለት ነው። ምክንያቱም ቀኑ በቀረበ ቁጥር ስራ እየተደራረበብን፣ ስራው ሳይሰራ ጊዜው ይደርሳል ማለት ነው። ስለዚህ ከወዲሁ በጣም ብዙ ነገር ያስፈልገናል ውሃ ማጠራቀሚያ ከጀሪካን ጀምሮ ብረት ድስት የምትገዙልን ካላችሁ፣ እስኪ ብረት ድስት ትገዙልን ወጥ መስሪያ ማለት ነው። ለማህበሩ ወይም ደግሞ ለዝክሩ ማለት ነው። ሳህን ያስፈልገናል። ጤፍ ብቻ አይደለም። አያችሁ አሁን ሳህን ዛሬ ከገዛን በሰነ ስርዓት ተቀምጦ ምንጊዜም ዝክሩ ባለ ዝክር ባለ ሰዓት፣ ክብረ በዓል በሆነ ሰዓት እያወጣን መገልገል እንችላለን ማለት ነው። ስለዚህ የተዋህዶ ልጆች እዚህ በረከት ላይ መሳተፍ የምትፈልጉ ዝክሩን ዝክሩን እሳተፋለሁ ወይም ደግሞ ሶላሩም ላይ እሳተፋለሁ የምትሉ ካላችሁ እኔ የኔ ድርሻ ምንድነው ማስተላለፍ ለእናንተ ያንን ብናደርግ፣ አምደው ቅዱስ ሚካኤል እኔ ሚካኤልን ብዬ ነው ምነግራችሁ፣ ቅዱስ ሚካኤል ዋስጠበቃይን ብዬ ነው ምነግራችሁ። በጣም ትልቅ እድልና ትልቅ መመረጥ ነው። ገና ብዙ ልማት እናለማለን። በዚህ ብቻ የሚቆም አይደለም። እኔ ከመለፍለፍ ከመናገር ወደ ኋላ አልልም። ገና ቦታ እንገዛለን፣ ገና ቤተክርስቲያን እንሰራለን። አሁንም ነገም ደግሞ ወደፊትም ደግሞ እለምናችኋለሁ፣ እጠይቃችኋለሁ። እኔ ያንን ቦታ ያንን ቦታ ሳልሰራ እኔ እንጃ። እኔ ቅዱስ ሚካኤል ይፍቀድልኝ ነው የምላችሁ። እኔን ምክንያት አድርጎ እናንተን ደግሞ ገንዘብ አድርጎ እኔን አድራሽ መላሽ አድርጎ ቤቱን እንድንሰራ መልእክቱን አስተላላፊ ያደርገኝ ዘንድ እናንተንም ሰጪ አድርጓችሁ ለቅዱስ ሚካኤል እንኳን አይደለም ለቅዱስ ሚካኤል ሰው ለሰው ይሰጣል አይደለ ቅዱስ ሚካኤል አይለምንም ይለመናል እንጂ ግን ይሄንን የምናስተላልፈው መልእክት ምንድነው ሁሉም ሰው በመስጠት ውስጥ ድህነት ስላለ በመስጠቱ ጽድቅ ስላለ ያ ጽድቅ እንዳያልፈን ያ በረከት ለሁላችንም እንዲደርስ እንዲዳረስ ስለተፈለገ ነው እንጂ ቅዱስ ሚካኤል ብዙ ልጆች አሉት ብሏል፣ ዘማሪው አንዱን አስነስቶ ማሰራት ይችላል። በቃ ተአምር ነው፣ ይሰራል። ምን ችግር አለ? ምን ችግር አለ? አንዱን ፈውሶት እኮ አንዱን ባለጸጋ አንዱን ባለ አትፈውሶት እኮ ያንን ቦታ እኔ ብቻዬን ነው የምሰራው ማንም ሰው ጣልቃ እንዲገባብኝ አልፈልግም የሚሉ ሰዎች እኳ አሉ። ማርያምዬም ብዬ የምነግራቸው ስለዚህ የዚያ በረከት ተሳታፊ የሆኑ ሌላው ይህን እንግዲህ የመሰለ ሶስቱ ድርሳናት፣ ሰባቱ ሊቃነ መላእክትን መውሰድ የሚፈልግ ወይም ደግሞ እዚህ ላይ ጸሎት ብታደርጉ ብትሰግዱ፣ ውስጡ የእግዚአብሔርና የመላእክቱ ቃል ነው። ከላይ ደግሞ ክርስቶስ ኢየሱስ በደሙ የነጠበበት በደሙ የዋጀው የመስቀል ኃይላችን ነው። በዚህ በኩል ደግሞ ደወሉ ነው ንቁ ማለት ነው ንቁ እንንቃ ማለት ነው የንስሐ ጥሪ ነው የጾም የጸሎት ጥሪ ነው ስለዚህ እዚህ ላይ እንሰግዳለን በዚህ እንቀጠቅጣለን እርኩስ መንፈስ ወዳው ይጋለጣል ማለት ነው እ አሁን መቁጠሪያ ስትገዙ አንድ ነገር ልንገራችሁ የግዴታ ከእኔ ውሰዱ እያልኳቸው አይደለም ማለት የምትፈልጉ ነው ያልኳቸው እንጂ አንደኛ አይውላችሁ አሁን ከየት እንደሚመጣ እኔ ስለማቅ ነው፣ ምክንያቱም የማስመጣው እኔ ስለሆንኩኝ። ጸሎት እያደረጉ አባቶች በገዳም የሚሰሩት ነው። ዝም ብሎ በየቦታው የሆነች ቤት ውስጥ ተከራይተው ሰዎች የሚሰሩት አይደለም። ዝም ብሎ የእንትን የጽድ የንትን የለላ የለል አንጨት አይደለም። ይሄ የወይራ መስቀል ነው፣ ከርመድ ከዋልድባ የመጣ ከርመድ ነበረ እሱ አልቋል። ስለዚህ አሁን ያለው ምንድን ነው? ወይራ ነው ማለት ነው። በዚህ በወይራ መቁጠሪያ እርኩሳ መናፍስትን እየቀጠቀጥን እዚህ ላይ እያሰገድ ነው እየቀጠቀጥ ነው። ህይወታችን፣ ዘመናችን ወደ ምንፈልገው አቅጣጫ እንዲስተካከልልን እርኩሳን መናፍስት እንዲጋለጥ፣ እርኩስ መንፈስ አጋንንት እንዲቀጠቀጥ የምንጠቀምበት መንፈሳዊ መቁጠሪያ ወይም ደግሞ መገልገያችን ጅራፋችን ነው። ጥላታችንን የምንገርፍበት ጅራፍ ነው። የእሳት ጅራፍ ነው። ጅራፍ አጋንንት እርኩስ መንፈስ የሚቀጠቀጥበት የሚርድበት፣ የሚጨነቅበት። ስለዚህ ይሄ ያላቸው ሰዎች በጥንቃቄ ይዛችሁ ስገዱ። እዚህ ላይ በስትሰግዱ እርኩስ መንፈስ አጋንንት ወዳው ነው በቃ፣ አረ ሊሂድ እያለ የሚለምናችሁ ማለት ነው። ስለዚህ እግዚአብሔር ከሁላችን ጋር ይሁንልን። የተዋህዶ ልጆች በተቀመጠላችሁ አድራሻ ማነጋገር ትችላላችሁ። የበረከቱ ላይ መሳተፍ የምትፈልጉ ይህንን መውሰድ የምትፈልጉ አናግሩኝ። አድራሻ መርካቶ ራጉኤል፣ እዛ መምጣት ትችላላችሁ። ቀድማችሁ ደውላችሁ ማለት ነው። ምክንያቱም ሁል ጊዜ ላልኖረ ችላለኝ በአገልግሎት በአንድም በሌላም ወዲያ ወዲህ ስለምሯሯጥ ማለት ነው። ቀድማችሁ ከደወላችሁልኝ ለምሳሌ እንደ ነገ ልትመጡ እንደ ዛሬ ብትደውሉልኝ ያለውን ፕሮግራሜን አመቻችቼ ከእናንተ ጋር መመካከር መወያየት፣ እንዴት መጸለይ እንዳለብን፣ እንዴት መስገድ እንዳለብን መወያየት መመካከርም ይቻላል ማለት ነው። ሰላማችሁ ሰላም፣ እግዚአብሔር ብዝት ይበልልን ይበልላችሁ። አምደው ቅዱስ ሚካኤል አሁንም በድጋሚ ጥላታችሁን አመድ ያድርግላችሁ። ወላዲተ አምላክ ድንግል ማርያም ቃል ኪዳኗ አማላጅነቷ ይጠብቃችሁ ይጠብቀን። አገራችንን ከጥፋት ህዝባችንን ከስደት ይሰውርልን ይጠብቅልን። ፍጹም በሆነው በክርስቶስ ፍቅር እወዳችኋለሁ። ሰላም ሆኑልኝ። ሰላም እግዚአብሔር ብዝት ትረፍረፍ ይበልላችሁ።